ቤተሰቦቼ እውነት በጣም ነው ያዘንኩት። በጣም የአንድ ቤተሰብ ህይወቷ እንዴት እንዳለፈ በዚህ መልክ ህይወቷ የህፃን ልጅ የቤተሰቡ ህይወት እንዳለፈ በዛ ብር ከእንደዚ አይነት ሰላም፣ ሰላም ቤተሰቦቼ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አገር ውስጥም ከሀገር ውጭም የምትኖሩት ቤተሰቦቼ ሁላችሁም እንዴት ናችሁ? ሰላም ናችሁ? እኔ ያለሁ ይመስገን ፈጣሪ። እናንተ ጋር እንዴት ነው እስቲ ንገር፣ እንዴት እንዴት እንዴት እንዴት ናቸው ቤተሰቦቼ? ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ጥሩ ነገር እየጻፋችሁ አበረታቶች ሰብስክራይብ ያደረጋችሁኝ ደግሞ በጣም አመሰግናለሁ። ክበሩልኝ፣ ቪዲዮ እስከ መጨረሻ ይዩልኝ። እሺ ቤተሰቦቼ እና እንዴት ናችሁ? እስቲ መዳም ቀማም ይሆናችሁ እንዴት ናችሁ? እኔ አለሁ አለሁ አለሁ አለሁ አለሁ ይመስገን ፈጣሪ እሺ ቤተሰቦቼ። እኔ ገና በራሴ በኩል ዛሬ ደግሞ እንደተለመደ ሰው ህይወታችን ውስጥ የሚያጋጥመን ብዙ ነገሮች አሉ። ቤተሰቦች ደግሞ በዚህ ነገር ተማሪ ብዙ ትምህርት የምንወስደው ነገር አለ ቤተሰቦች ትምህርት እንወስዳለን ብዬ ያሰብኩት ነገር ስለሆነ አብረን እናይ፣ አብረን ደግሞ እንስማሽ። ቤተሰቦች እኔ የጠቀመኝ እናንተ እንድጠቅማችሁ ተስፋ ስላደረግኩት ነው ይሄ ነገር የሚመጣው። እሺ ቤተሰቦች እሱ ምንድን ነው ህይወታችን በህይወታችን ውስጥ ብዙ ነገር ሊያጋጥመን ይችላል። ያጋጠመ ሰው እንዴት መማር እንዳለብን ይህ ደግሞ እንዴት ምን መደረግ እንዳለብን አብረን የምና የሆናለ ቤተሰቦቼ፣ እስከሙሉ ቪዲዮ ከኔ ጋራ ቆዩ፣ ከኔ ጋራ ተከታተሉ። እና ቤተሰቦቼ ዛሬ የመጣውት የማጣወተ እሱ ምንድን ነው የቤተሰብና አንድ ሕፃን ልጅ አደጋ የደረሰበት መኪናውን የምንወያዩ ልጅ ውስጥ እንዴት ነው አደጋ የደረሰበት? መጨረሻስ ምን ሆነ የሚባል አብረን እናያለን። እሺ ቤተሰቦቼ እና ወደ ጉዳያችን እንግባ። እሱ ጉዳያችን ምንድን ነው? እና አንድ ቤተሰብ ነበሩት። እነሱ ደግሞ ባልና ሚስት ከነ ቤተሰቡ ከነ ልጆቿ ማለት ነው። እና የእነሱ ታሪክ እሺ ቤተሰቦቼ ምን አጋጥማችሁ ምን ማቹ መሰላችሁ በተሰቦች ይሄ ቤተሰብ በጣም ፍቅር የሆኑ ቤተሰብ ናቸው። ከነ ልጆች አም ብዙ በቃ ይፍቅር ያሉ ልጆች ሰዎች ናቸው። በጣም በፍቅር የሚኖሩ ናቸው። ከዛ በኋላ አንድ ቀን ምን የሚፈጠራል እናቷ በቃ ልጇን በጣም የምትወድ በጣም በጣም እናት ማለት መቼም ታውቃለህ፣ እናት ሄለ ልጅ ምን እንደምትሆን ማለት ነው። እና በጣም ትወዳለች ልጇን። ከዛ በኋላ አንድ ቀን ምንድምን ብላን የምትልኩ ልጇ ልጅ ሂጅና ዳቦ ገስተክና ብላ ትልካለች፣ ሱቅ ማለት ነው። ዳቦ ገስታና ብላ ትልካለች። በቃ ደስ እያላት ፈቀቅ እያለች እየዘፈነች በቃ አላ በፍቅር ብለሽ ነኝ። በቃ ልጁን ደግሞ እናቱ የምትዘፍነው እየሰማ በቃ ደስ እያለው ነው ወጥቶ ዳቦ ሊገዛ የወጣው ማለት ነው። ከዛ ደግሞ አንድ ደግሞ ወጣት የሆነች ሴትና ወንድ፣ ባልና ሚስት ሳይሆኑ ፍቅረኞች፣ በፍቅር የሚኖሩት አንድ ሴትና አንድ ወንድ። የነሱ ታሪክ አንድ ተመሳሳይ ማለት ነው። የመጨረሻው የነሱ ጉድ የቤተሰብ ጉድ ምን እንደተፈጠረ አብረ የምና ይሆናል። ቤተሰቦች ከዛ በኋላ ምን ይፈጠራል መሰላችሁ? ይሄ ወጣቶቹ ማለት ነው ሴትና ወንድ ያልኳቸው ወጣቶቹ በቃ በጣም በፍቅር የሚኖሩ ናት። እነሱም ደግሞ የፍቅር ፍቅር ታጋላቸው ሰው ስፈቀር እንዴት ፈታ የሚሉት በቃ የሆነ ደስ የሚላቸው ስሜት አለ። እንደዛ አይነት ስሜት አላቸው። ይሄ ሴትና ወንዶች ወንዱ ማለት ነው በጣም ፍቅር ያለ ሰው ነበሩት። ከዛ በኋላ በቃ የእረፍት ጊዜ ማለት የረፍት ጊዜ ከጎደኛ ጎደኛ ማለት ፍቅረኛ ባሳሆን ማለት ነው። በቃ ፈታ ይላሉ። በቃ መጠጥ ሳቃለች ሀገራችን ላይ ብር ስኖረን ምን እንደምናደርግ አብረ የሚናቅ ይሆናል። እሺ ቤተሰቦቼ፣ ከዛ በኋላ በቃ መጠጥ እየጠጡ በቃ እየጨፈሩ በቃ ፈታ እያሉ ነበረ እና ፈታ እያሉ የነበረ ጊዜ ማለት ነው እውነት በጣም የሚያሳዝን ነገር ነው ቤተሰቦቼ። ለማንም አለ በቃ የራስን ፈታ ትንሽ ላርግ ብዬ ነው እንጂ በጣም ይከብዳል ታሪኩ ወይስ ይሄ ቤተሰብ የገጠመ ነገር በጣም ይከብዳል ቤተሰቦቼ። ከዛ በኋላ የሰከረው መጠጥ ቤት ሄዶ ጨፍሮ ምናምን ቢለው መኪና አለ በመኪና የራሳቸው የራሳቸው መኪና ነበረ። መኪና እየነዳ ወደ ቤት ውስጥ እየመለሱ ያሉ በቃ መኪና ውስጥም መጠጥ እየጠጡ ነበረ። ይሄ ሁለቱ ወጣቶች ወጣቶች ማለት ነው እና መጠጥ እየጠጡ ነበር፣ ቤተሰቦቼ እየጠጡ እየጨፈሩ እየጠጡ እየጨፈሩ መኪና ውስጥ ሆኖ እንደዛ እየተራመዱ ይሄ ልጁ ዳቦ ሊገዛ የወጣ ልጅ ነው። አሁን ወደዚሁ እንመለስና፣ ቤተሰቦቼ ከዛ ምን እያጋጠመን መሰላችሁ? ይሄ ልጅ እየተራመደ ዳቦ ገዝቶ ሲመለስ ለካ ይሄ መኪና ራሳችሁ ስለማየ ራሳችሁ በቃ የሆነ ጨፈራ የሆነ በቃ ነገር ውስጥ በቃ ስሜታችሁ ብዙ ነገር ውስጥ ስለነበረች በቃ ራሳቸው አያውቁም። በቃ መነዳት መኪና መነዳት ነው እንጂ በቃ ራሳቸው ምን እንደሚያደርጉ አያውቁም። ከዛ ይህ ሲጩ ደግሞ መኪና የሚነዳው ወንዱ እሱ ትንሽ ባይ ማየት ማለት ትንሽ ችግር አለበት። ሄደች ገባቸው ቤተሰብ ትንሽ ችግር አለበት። ከዛ ከዛ በኋላ መነጽር ታጋላችሁ አታገባችሁ ታጋላችሁ በመነጽር ነው የምትጠቀመው። መነጽር አድርጎ ስነዳ ምናምን እንደዛ ነበረ። ከዛ በኋላ ሚስታው ሚስታ ሳይሆን ጎደኛው ፍቅረኛ ማለት ነው። ለምንድን ነው ሁሉ ጊዜ በተለይ መነጽር የምትለብሰው ብላ መነጽሩን ታውልቃለች። ጎደኛው መኪና ውስጥ ያለች ሴትዮ ማለት ልጅቷ ማለት ነው። ከዛ ታውልቅና የራሳ የራሳ የነበረት ያደረገችው የራሳ ደሞ አድርጋ ለሱ ነው የምትሰጠው። የሰውዬ ሚኒስትሩ ምን መሰላቸው? የሰውዬ ሚኒስትሩ አይኑ በደንብ ስለማያይ ተገዝቶ ተገስቶ ተማርምሮ ነው የተደረገላት። የሰውዬ ሚኒስትሩ እሱ ደግሞ የእሱ አልቃ የራሷን አይን አደረገች። እሱ ደግሞ ማየት ሳይሆን ኖርማል ሚኒስትር ማለት ነው፣ ገባቸው? እንደዛ ነበረ። ምንም እንደዛ ሩቅ ሳይሄዱ ልጁ ይሄ ህጻኑ ልጁ ይሻገራል ሲል እነሱ በመኪና ራሳቸው ስለማቆ ሰውዬ ደግሞ አይኑ በደንብ ስለማላይ ከዛ ልጁ ገጩ ማለት ነው። ይሄ ልጅ ህፃን ልጅ ገጭሁት። ከዛ በኋላ ምን ይፈጠራል መስላችሁ? ልጁ ከገጩ በኋላ ጓስል አላ የሆነ ነገር ልጅ የሆነ ልጁ ስለመጡ እንደነገጡ በጣም እንደነገጡ ቶሎ ብሎ በመኪና ሲወጡ ምንድን ነው ልጁ ወርቆ አገኙት። ማማኪና ራሳቸው ነው የገጩት ማለት ነው። ሲገጩ በጣም መኪና ወርዶ ሳይ ልጁ በቃ ሞቷል ማለት ቃ ልጁ ከዛ በኋላ ቶሎ ቢላ እሷ የራሷ ሴትዮ ማለት በጣም እንደነገጠች ድንቀታ ደግሞ የራሷ ምንድን ነው የምታደርገው? ስልክ ነበረ ስልክ ደግሞ ቪዲዮ እየቀረሰች ነበረ መኪና ውስጥ እየሄደች መኪና እየሄደች መንገዱ ሁሉ የራሳቸው ራሳቸው ቪዲዮ እየቀረሱ ነበረ። ከዛ በኋላ እንዲሁ ስልክ እንደያዘች ስልኩን ጣለች፣ ሴት እቲ ልጅ ተማለ ስልኩን ጣለች እና ከዛ በኋላ ወደ መኪና ቶሎጊ ቢቶሎጊ በቃ እንሂድ፣ በዚህ እንሂድ ብላ በመኪና ይዞ ይሄዳሉ። ልጁ የትደ ልጁ እዛ እንደወደቀ ቀረ ማለት ነው እስቲ ቤተሰቦች የሰው ጨካኝነት እዩ። ስቲ ለምንድ ነው እንደምን ጨካኝነት የሞላ ይሆን አላል። በቃ ለምንድ ነው ጨካኝ የምንሆነው ነው ለምን በዛ ለሰው ልጅ ላ ጨካኝ መሆን ጥሩ ነው። ከዛ በኋላ በቃ ለዛ ጊዜ ሰፈሮቹ ምናምን ሳዩ፣ ልጁ ወርቆ አገኙ አሉ ኡሴን ለሞ ከቤቱ ሩቅ አይደለም። ከቤቱ ቅርብ ስለሆነ እናቷን ደግሞ ደነገጠች። ምግብ እየሰራች ነበር። ዳ ልጅ ዳቦ ገዝቶ ስመጣ እንምቁርስ እንብላል ብሎ ምግብ እየሰራች ነበር። ሴ እናቷ ማለት ነው። ከዛ እናቷ ምግብ እየሰራች ነበር ስትል በቃ ደነቀጠች እና ሮጣ ወጣች። ሮጣ ስትወጣ ልጅ ወርቆ አገኘች። ምን ታደገ ስትይ እናቷ። ቤተሰቦቼ እውነት በጣም ይከብዳል። ከእንደዛ አይነት እግዚአብሔር ሰው ወረ ይጠብቀን እና በቃ ልጅቷ እናቷ በጣም አዘነች፣ በጣም አለቀሰች። ቤተሰቦች በቃ ይሄ ነገር ለመፈጠራ በጣም ደነገጠች፣ በጣም በቃ ስሜታዊ የሆነች እንደዛ ያለት አባቷም አጣ በቃ አባቷም በቃ የማድርጎ ነገር ነው አጣ። ቤተሰቦቼ የማድርጎ ነገር ነው አጣ። እንዴት በሉ በቃ እንደዛ ልጁ ሳይ ማኑ ልጅ የመታ ማኑ ልጅ እንደዛ ያደረገ ብሎ በቃ ድንጋጣም ነበር። ከዛ በኋላ በቃ ልጁ ሳነስ በቃ ልጁ ሞቷል። ምን ይደረጋስ ቤተሰቦች እና ልጅ ሞተዋል። የመታው ሰው ደግሞ በዛ ለዛ ጊዜ ማን እንደማንታ ማን እንዳደረገ ያውቁት ነገር የለም። በዛ ደግሞ ይሄ ደግሞ ወደ እነሱ ልንመለስና ሁለት ሴትና ወንድ እነሱ በቃ ጣጣ የላችሁም። በቃ ጭራሽ ጭራሽ ጭራሽ ሰው መታን ብሎ በቃ ትንሽም ድንጋጤ የላችሁም። በቃ ራሳችሁ በቃ አሁንም ሄዶ ራሳችሁ እንደራሳችሁ ፈታልሉ ማለት ነው። እስቲ ብናያ ቤተሰቦች፣ እንደዛ አይነት ጥሩ ነው። እንደዛ መደረግ ጥሩ ነው። እስቲ ለዛ ጊዜ ልጅ እንደዛ ያደረጉ መጡ፣ ግን አውቆ ሳይሆን በድንገት ነው መጡት፣ ድንገት መጡ አይደለም። ከዛ በቃ ቶሎ ብሎ አንስቶ ካልሞተን ቶሎ ብሎ ወስታል፣ ቢወስዱት ከገደሉ በኋላ በቃ እውነቱም ቢናገሩት ምን አለ ቤተሰቦች? እውነቴ በጣም ይከብዳል ቤተሰቦች። ከእንደዛ አይነት እግዚአብሔር ሰወረን እያለን እና ልጁ ህጻኑ ልጁ በእንደዚህ መልክ ልጁ ሞተዋል። እግዚአብሔር ነፍሱ ይማር እያለ ከዛ በኋላ በቃ እንደዛ ያለ እናቷም አባቷም እያዘኑ እያዘኑ እያዘኑ እያዘኑ፣ ከዛ አንድ ቀን ከጎረቤት ማለት ነው ከጎረቤት እኔ ያልኩት ልጅቷ ደንግጣ ስልኩን ጣላን ጥላ ነበረች ጥላ ነበረች። ስልኩ ደግሞ ያገኘው የጎረቤት ልጅ የጎረቤት ልጅ ነው ይህ ስልኩ ያገኘ ስልኩ ሲያገኝ፣ ሄዶ ለአባቷ አባ ስልክ ለምናምን ብሎ ለአባቱ ይሰጣል። አባቱ ደግሞ ጥልቅ ሰው ስለሆነ ብዙ ነገር የማቆ ነገር እስ ከፈች ልጅ የምናምን ብሎ ስልኩን ይከፍታል። ስልኩ ሲከፍት በቃ አለ አይደለም እነሱ የቀረሱ የነበረ ጊዜ ቪዲዮ ምናምን የነበረ ሁጽ ሲያል እንዴት አለ አሁን በምሳሌ እኔ በመኪና ሲነዳ በምሳሌ ቪዲዮ ምናምን እያደረጉት የት ቦታ እንደሆነ እንዴት እንደሆነ፣ ይህ መጨረሻ ላይ ደግሞ ልጁ ሲገጡ ውጭ ብሎ ሲፈሩ ሲያወሩ ስልኩ እንዳለ ክፍት ነበረ። ሁሉም ሰው ማን እንደሆነ ማንነታችሁ፣ ሁሉም በፎቶ በቪዲዮ ውስጥ አሉ ማለት ነው ቤተሰቦቼ። ማን ልጁ እንደገጫ ይታወቃል ማለት በቪዲዮ ስልክ ውስጥ ያለው ነገር። ከዛ በኋላ ይሄ የጎረቤቱ ሰውዬ ምንድን ነው ያደረገው አሁን ይሄ ስልክ ልጅ የሞተበት ቦታ ነው የተገኘው፣ ምናምን ቢሎ ይሄ ስቲ ይሄም ቪዲዮ ኢ ብሎ ይሄ የጎረቤቱ ሰውዬ የሞተበት ልጁ አባቶ ማለት ነው። እሱ ያያል ቪዲዮ ሳይ፣ በጣም ደነገጠ፣ በጣም ደነገጠ። ቤተሰቦች ቶሎ ቶሎ ቶሎ መኪና እንግባ ቶሎ ቶሎ ብላ መኪና እንግባ እያሉ ይሄ ሁሉም ድምፁ ይሄ ሁሉም ቪዲዮ ስልክ ውስጥ ነበረ ማለት ነው። ከዛ በኋላ ፖሊሶቹ ተመልክቶ ስለነበረ ፖሊሶቹ ምርመራ ምናምን እያደረጉ ስለነበረ ማን እንደዛ እንዳደረገ ምርመራ ላይ ነበረ። ከዛ በኋላ ይሄ አባቱ ምንድን ነው ማድረግ መሰላችሁ? ለፖሊሶቹም እንደዛ አይነት ስልክ የእነሱ ስልክ የተጣለበት ስልክ እኔ አገኘሁት ወይስ ምናምን ብሎ ለፖሊሶች ምንም ነገር የተናገረ ነገር የለም። ቤተሰቦች የተናገረ ምንም ነገር የለም። ዝም አለ ማለት አውቆ ዝም አለ። ከዛ ምንድን የማድርገው በቃ ከሚስቷ ጋር በቃ ይሄ ነገር ስለሰማ በቃ አላደለም። ራሱ ብቻ ራሱ ራሱ ጨነቃን እንጂ ለሚስቷ ነግሮ እንደዛ እንደዛ አይነት ብሎ ለሚስቷ የነገረ ምንም ነገር የለም። ለብቆ ማለት ነው አሁን። ከዛ በኋላ ምንድነው መደረግ ያለበት ይሄ ሰውዬ የእነዚህ ሁለቱ ሴትና ወንዱ ቦታው የት እንደሆነ ምን እንደሆናችሁ ለምን እንደዛ እንዳደረጉ ለማወቅ ጥረት ነበረ። ገባቸው ቤተሰቦች እንዴት ጥረት እንዳደረገ መኪናም ያውቁ ነበረ። ይሄ ምንም በቀላ ሰዎቹ ማን እንደሆነ ምን እንደሆነ በፎቶ ውስጥ በቪዲዮ ውስጥ ስለነበሩ ጥንቃቄ በጣም ሊፈልግ ነበር። እየፈለገው በቃ ልጆቹ ላይ ደረሰ ማለት ነው። ልጇ የገደለው ሰዎች ጋር ይደርሳል።

አሳበ ምን እንደነበር ታውቃላችሁ ቤተሰቦቼ? ልጅ እንደገደሉት እኔም እነሱ ይላሉ ብለ ተሳቀቁት ማለት ነው። እስቲ አስ በነሳ ትግን ጥሩ ነው። እስቲ ቤተሰቦቼ ነገር ንዛን ተሳጥሩ ነው ወይስ ጥሩ አይደለም ቤተሰቦቼ? ከዛ በኋላ አንድ ቀን ምን እናደርጋለን መሰላችሁ ይሄ ልጁ ማለት የሚሰራበት ቦታ ልጅ ፈልጎ ፈልጎ በምንም በምንም አርገ ፈልጎ አገኘ የሚሰራበት ቦታ ይሁን ድርጅት ውስጥ የሚሰራው። ከዛ በኋላ በቃ ሁሉም ድርጅት እዛ ቦታ የሚሰሩ ሱቅ ይሁን እንደ ሱቅ ነገር ነው፣ እዛ የሚሰሩት የሚለብሱ ልብሶቹ አንድ ነበረ አይነቶች፣ ማለት ዩኒፎርም። በምሳሌ ሰራተኛ ሆነ ዩኒፎርም ልብስ ረብሰ እነሱን ደግሞ የስራ ልብስ ብዙ አላ ብዙ ሰዎች አንድ አይነት ልብስ የለበሱ ነበረ። ከዛ በኋላ እየፈለጉ ቆይ ይወጣል በዚህ ሲመጣ ይገላል ብሎ የሆነ እውነት ቤተሰቦች፣ በጣም ይከብዳል። በቃ ሊገል ወሰነ ማለት ነው። ይሄ ሰውዬ ይሄ ልጅ ሊገል በጣም መኮር አደረገ። ከዛ በኋላ እንደዛ እንደዛ እያለ እየጠበቀ አንድ ሼባ ነበረ። እሱ ሼባ አልመሰልም እሱ የመሰለ ሰውዬ ልጅ የገደለ ልጅ መሰልና ከዛ በኋላ እነሱ ድቃ ተሸግሞ እየሄደ ልጁ ከኋላ ይመታል ማለት ነው። የሚመታ ደግሞ ማን ነው? ልጁ ሳይሆን ሌላ ሰው ከዛ ከመጣ በኋላ ልጁ እንደዚያ ዞር ሳይል ሌላ ሰው ነው። በጣም በጣም እንደነገጠ ብዙ ነገር አለ። የሆነ ነገር እሱ ያልፈለገ ነገር ሳያደርግ ደሞ በጣም እንደነግጦ ነበር። ከዛ በኋላ በዛው ልጁ እግዚአብሔር አድጎ ደግሞ ይሄ ሰውዬ ደግሞ ደሞ አልሞትም እግዚአብሔር አተርፏል እና አተርፏል። ቤተሰቦቼ ልጁ አልሞትም። ከዛ በኋላ አሁንም በቃ አሁንም በቃ እሱ ይሄ ሰውዬ ለመገደል ብዙ እየሮጠ እየሮጠ እየሮጠ ነበረ። ከዛ በኋላ አሁንም አንድ ቀን ለመገደል ይፈልጋል ማለት ነው። አንድ ቀን እነሱ በሴት እና ሄ ፍቅረኞች ማለት ነው። አሁን ንድ ጨፈራ ሄዶ መጠጣት ተወፋታ እያሉ አንድ ቀን እነሱ መኪና አለ ልጁ መኪና አለ በመኪናችን ልጅታ ወደ ቤተ ሳደርስ ተከታትሎ ተከታትሎ የት እንደሚሄዱ ቤት ምናም የልጅታ ቤት ስላወቄ እንደ እብድ ሆኖ መንገድ ላይ ይተኛል ማለት ነው። መንገድ ላይ ይተኛል ሴት ልጅታ የምትኖርበት ቦታ ማለት ነው። ከዛ በኋላ አንድ ቀን በእነሱ እንደዛ ተሳክሮ ፈታ እያሉ ሲመጡ፣ እነሱ ደግሞ ምንድነው ይሄ ሼባ ድናም እያሉ ነበር። ከዛ በኋላ እነሱ ከመኪና ሲወርዱ ጠብቆ ልጁ ምንድን አድርጎ ይሄ ሰውዬ ልጁ በቢላ ይወጋል ማለት ነው። በቢላ መውጋት ብቻ ሰሆን ብዙ ቦታ ነው ይወጋል በጣም ወጋ በጣም ወጋ። ልጁ ታ በቃ ደነገጠች እና በጣም እንዲህ በቃ ምንም ነገር አላለችም። በቃ ዝም አለች እና እንዲህ ቀጣለች። በቃ ድንጋት የሆነ ድንጋት ነገር አለ። እነዛ እንድንጋጠ ነበራት። ከዛ በኋላ ልጁ ብዙ ቦታ ከወጋ በኋላ ወደ ልጁ ታ ሄዶ ደግሞ ልጁ ታም ይወጋል ማለት ነው። ልጁ ታ ከወጋ በኋላ ስትል በዛ ሰውዬ ወጡ ሄደ። ከዛ ሄዳል። ከዛ በኋላ እራሷ ከዛ በኋላ ምንድነው የማደርገው? ይህ ሰውዬ ወደ ቤቱ ይመለስና ከዛ በኋላ የሞቱት አሁን፣ በምሳሌ ይሄ ልጁ ምንድን ነው ይሄ መኪና ልጁ የገጥጫ ልጁ ሞተዋል። እስተ ያስቡ ቤተሰቦች እና ሞቷል ነፍሴ ወጣች ማለት ወይስ ሞቷል ማለት ነው። እች ሴት ልጅታ ደግሞ ወጋት እንጂ፣ እሷ ግን በህይወት አቀራች። በህይወታ ብቻ መቅራት ምንም ጥቅም የለም ቤተሰቦች። እሷ በህይወታ ነው እንጂ ያለችው ነው ያለችው እንጂ፣ እሷ ላይ የተደረገ ቁስል ወይስ እሷ ላይ የተደረገ በደል ልትድን የማትችል ነገር ነው። የተደረሰባት መጥፎ ነገር ማለት ነው ቤተሰቦች። ከዛ በኋላ እንደዛ ካደረገ በኋላ ወደ ቤቷ ማለሷ ለሚስቷ ምንድነው የሚለው? እንደዛ ልጄ የገደሉ ሰዎች ገደልኩት ብሎ ወደ ቤት ገቦ ለሚስቷ ይነገራል። ሚስቷ ደግሞ በጣም ደስ አላት። በጣም በጣም ደስ አላት። ለምንድን ነው ደስ አላት? ልጄ የገደሉ ሰዎች መሞቷ በጣም ደስ አላት። ከዛ ይሄ ሰውዬ ምንድን ነው አድርጎ ፖሊስ ጣቢያ ሄዶ በቃ ይሄ ልጄ የገደሉ ሰዎች እንደገደለ ተናገረ። ባይነገር በቀድሞ ደግሞ ይህ ልጆች ሰዎች የሞቱ አደጋ በዚህ መልክ ስለሞቱ ፖሊሶች መርመራ ለነበር እነሱ ነገር ማለት ነው። ሰውዬ ደግሞ የራሱ ፖሊስ ጣቢያ ሄዶ እንደዚ አይነት ልጄ የገደሉት አግኝቼ ገደልኩት ብለው ያለው ነገር እውነቱን ተናገረ። ቤተሰቦች ሁሉም በጣም ፖሊሶች በጣም አዘኑ። ለምንድነ እንት የምታደርገ? በዛ ላይ ደግሞ ሚስቷ ባልሽ እንድዛ ሲያደርግ ለሚመጠሽ አትነግሪም ነበረ ምናም ብሎ በቃ ቆጣ ላይ ነበሩት። አሁን መጨረሻ ላይ ቤተሰቦች ይስተሳሰሩ። ይሄ ሰውዬ ቤት የማስጣያ ያለ ቤት የማስተዳድሮ ይሄ ሰውዬ ባለትዳሩ ሰውዬ ነበረ። ሚስቷ የቤት እመቤት ናት እንጂ ስራ የላትም። ይሄ ልጆች አሉት የማስተዳድሮ ማን ነው ይሄ ሰውዬ ነበረ? ከዛ በኋላ ይሄ ሰውዬ ወደት ነው የወሰዱት ወደ ስር ቤት። ልጅ ሴትዮዋ ልጅቷ የተወገተች ሴትዮዋ ደግሞ ወስታ ነበረች? ሰውዬ ልጁ ደግሞ ሞቷል። እስቲ አስቡ ቤተሰቦቼ የስንት የስንት ሰው ነው ህይወቷ ያለፈው፣ የስንት ሰው ነው እስቲ ቤተሰቦቼ አስቡ። በትንሽ ነገር በትንሽ እሱ ትንሹ ምንድነው፣ በመጠጥ ምክንያት በመጠጥ ምክንያት የተፈጠረው ልጅ ህጻን ልጅ ላይ የተፈጠረው ነገር ስንት የስንት ሰው ህይወት ነው መቃለድና አደጋ ላይ የጣለት። ሰውዬ እስር ቤት ገባ፣ ቤተሰቦቼ ልጅ የሞተበት ሰውዬ አባቷ አስር ቤት ገባ። አስር ቤት መግባት ማለት ሰው ከገደለ አስቡ፣ እናንተ አስቡ ስንት አመትን ነው የማሰረው ወይስ ሊሞት ይችላል፣ አስር ቤት ውስጥ ወይስ በህይወት ላይኖር እንዲኖር ይችላል ላይኖር ይችላል ማለት ነው። ስታስቡ ከሰው በኋላስ ቤተሰቦቼ፣ እናታስ ልጅ የሞተበት እናታው ምን ታድርጋለች? ልጅ የምታ ልጆች የሚማሩበት ይህ የቤት ሪቃ የቤት ምግብ ምናምን በቃ ሁሉም ነገር የሚሞላ ሰውዬ ነበር። ሰውዬ በራሷ ደግሞ እስር ቤት ገባ። እስር ቤት መግባት ማለት ሞቷል ማለት ነው። ሰው ገሎ ስለገባ በቃ ሞት ነው እስር ቤት ማለት ነው። ከዛ በኋላ እቺ እናቷ ልጅ የሞተበት እናቷ አደጋ ላጣላት እንዴት ለራብ ለሸግር በብዙ ነገር ማለት ነው በዛ ምንድን ነው የምታደርገው? በዛ ስትሄድ በዛ ስትሄድ በቃ አማራጩን አጣች ናት። አማራጩ ስታጣ ጊዜ ምንድን ነው የምታስበው? በቃ በዚህ ሲሄድ በዚህ ሲሄድ ምንም አማራጭ አጣሁት፣ ልጆችን የማሳድር የማኖርበት ገንዘብ የለኝም ምን የለኝም፣ እሱ ነበር እሱ ደግሞ እስር ቤት ገባ ምናምን ብላ ልጆቹ የወለደችው ልጆቹ የሞተ ልጅ ሳይሆን ሌሎቹም ነበሩ፣ እነሱ ወደ ቤተሰብ ልካ። ራሳ የት ሄደች? ሰው አገር ሰው አገር ተሳደደች። ቤተሰቦች ብዙ መከራ ተደርሶበታል። እቺ እናት ብዙ መከራ፣ አንደኛ ልጅ መሞታ በጣም አደጋ ደርሶበታል። ሌላ ደግሞ ሌላ ደግሞ አገር ውስጥ የሆነ በሽግር ብዙ ነገር መከራ አየች። ከዛ ሰው አገር ሄደች። ሰው ሀገር ደግሞ ምን እንደሚያጋጥምን እኛ ራሳችን እናውቃለን። ቤተሰቦች ስንሰራ ሰው ሀገር እስቲ እስኪ ቤተሰቦች፣ በትንሽ ነገር የሰው ህይወት በብዙ መንገድ በብዙ መንገድ ይጠፋል። ይሄ ሰውዬ ልጁ ሞቷል፣ ግን ደግሞ በቀል ነው ማለት እነሱ ልጄን ገሎ በህይወት በነፃነት ይኖራል ብሎን እንደዛ ያደረግ እንደዛ ከማድርግ ደግሞ በፖሊሶቹ ተረክቦ ቢሰጥ ጥሩ ነበር። አያችሁ ቤተሰቦች የስንት የስንት ህይወትን ተበላሸ። አንድ ቤተሰብ ሙሉ ህይወት ተበላሸ። የሁለት የሁለት ፍቅረኞች ተበላሸ ህይወታቸው ህይወቱ ልጁ እራሱ ህይወቱ ጠፋ። ሴት ልጅቷ ደግሞ ምንም ነገር ሳታይ ምንም ነገር ሳታይ ማስም ሳታይ ማለት አለ አይደል፣ ወልዳ ልጅ የላትም፣ አገብታ በትዳር አልኖረችም። ገና ልጅ ናት። በዚህ መልክ ህይወታ ተበላሸ።

ቾኮሌት ሌላ ነገር የማይሆን ውስጥ ከምንገባ ዞር ብንን፣ ብዙ ነገር ማስተዋል አለብን ቤተሰቦች፣ ብዙ ነገር ማስተዋል አለብን። ለምን ብዙ ነገር የምናጠፋ ለምንድን ቤተሰቦች? እኔ እውነታቸውን ምላች በተሰቦች፣ ግን እንደዛ አይነት በጣም ይከብዳል። እውነት በጣም ናዘምኩ። በምሳሌ እኔ በህይወቴ ማውራት ነው ቤተሰቦች፣ ብዙ ነገር ላጋጥመን ይችላል። ሳላቅ ጊዜ ብዙ ነገር ሆንኩኝ እዚህ ዓለም ላይ ለምንድን ነው የሚኖረው? ያሰብኩት ነገር ካልተሳካለኝ ለምንድን ነው የሚኖረው? እኔ ሞት ይሻለኛል። ይህ የሆነ ነገር በቃ አለ አይደለም መጥፎ ነገር የምታስቡት ነገር አለ። እኔ በራስ በኩል እንደዛ ነው የማስቡ በፊት አሁን ዛሁን በፊት ነው ቤተሰቦች፣ እዚህ ዓለም እንደዛ ሁኜ ከሚኖሩ በምሳሌ አሁን እናንተ ሰው አገር ስትሆኑ መዳማቸው ጥሩ ካልሆነች ብዙ ነገር የማጋጥማቸው ወይስ ብዙ ነገር የምታስቧቸው ነገሮች አሉ። በቃ እኔ ሰው አገር ተሳደድኩት ብዙም ነገርም አየሁት። ለምንድን ነው የሚኖር? እንደዛ ከምኖር ሞት ይሻለኛል ብዬ ሀሳብ ነበረኝ ቤተሰቦች። በፊት አሁን አይደለም፣ በፊት ቤተሰቦቼ፣ እንደዛ በዛ ጊዜ እንደዛ ያሰብኩት ጊዜ ቢሞትስ ቢሞትስ ዛሬ እንደዚህ ሁሉ ያለው ነበር። ቤተሰቦች እውነቴን የምንም እንዳይላቸው አላውቅም ቤተሰቦች። እኔም እኔ ሁሉም ነገር ምንድነው የምላችሁ ቤተሰቦቼ መቸኮል የለብንም። በቸኮላ የሚሆን ነገር የለም። ተረጋግተን በቃ ብዙ ማሰብ አለብን ቤተሰቦቼ። እሺ እኔ እውነታቸው የሚላቸው እኔ አሁን በምሳሌ በትንሽ ነገር በአንድ ሴት ወይ በአንድ ወጣቶች መኪናም የስንት ህይወትን፣ አላት የስንት ህይወትን አደጋ ላይ ተጣለ። ቤተሰቦች በዛ ብር ከ እንደዛ አይነት ዛቤ ንቃቄ አድርጉ። አሁን በምሳሌ እኛ አረብ ሀገር ስንኖር ብዙ ነገር ሊያጋጥመን ይችላል። ሁሉም ነገር ያልፋል ብላችሁ በዚ ቤት ተስፋ አድርጉ። በዚ ቤት ተስፋ ስታደርጉ ማለት ነው ሁሉም ነገር በጎ ሆኖ ያልፋል ማለት ነው። እሺ፣ እዛ ብላችሁ እያመናችሁ በቃ መኖር ብቻ ነው። በቃ እዚያ እዚህ ዓለም እስከማኖረን ድረስ በቃ ሁሉም ነገር ተስፋ እያደረግን መኖር ብቻ ነው እንጂ ራሳችሁ ራሳችሁ ለመጥፎ ማሰብ ቤተሰቦች እንደዚህ አይነት ጥሩ አይደለም። ጥንቃቄ አድርጎ እግዚአብሔር ከእንደዚህ ይሰወረን። እኔ እውነት በጣም ናዘንኩት፣ እውነት በጣም ናዘንኩት። ቤተሰቦች እንደዛ ስለሆነ ሰላም ቆይልን። ቤተሰቦቼ ትወዳችኋለሁ። ክብርም ሊንሽ ቤተሰቦቼ